ተመልሰናል አድማጮቻችን፣ አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። የቼዝኒን ጉዳይ እንመልከት። ድንገት የባርሴሎና ቁጥር አንድ ግብ ጠባቂ ሆኗል። ባርሴሎናን የታደጉ ካሉ ተጫዋቾች መካከልም አንዱ ነው። በርካታ ግቦችን ያደነው ጥሩ አቋም ላይ ይገኛል። ይህንን ተጫዋች እናንሳ። በቀደም ባርሴሎና ቤንፊከን በራፊኛ ጎል ነው ያሸነፈው፣ ግን ያለ ቼዝኒ ማሸነፍ አይችልም ነበር። ያለ ቮቸጅ ቼዝኒ ለሰባ ደቂቃ ከፓውኩ ባርሲ በቀይ መውጣት በኋላ በ አስር ተጫዋች ነው የተጫወተው። በቻምፒየንስ ሊግ ታሪክም አንድ ቡድን በጥሎ ማለፍ ጨዋታ ከሜዳ ውጪ ለሰባ ደቂቃ ተጫውቶ ጨዋታ አሸንፎ አያቅም። ይሄ የሆነው ስምንት ሙከራዎችን ቼዝኒ በማዳኑ ነው። አሁን የመጣበት ጊዜ ለባርሰሎና ያው የኢመርጀንሲ ፈራሚን የነበረው ከማርክ አንድሬ ቴሪስቴገን መጎዳትና ጉዳቱ ከባድ መሆኑ ለወራት ከሜዳ የሚያረቀው ጉዳት መሆኑ ከታወቀ በኋላ ነው ባርሳ ይህንን ግብ ጠባቂ በማርቤያ እረፍት ላይ የነበረው ግብ ጠባቂ ያስፈረመው ሲመጣ ጥርጣሪዎች ነበሩ። አሁን ግን ስለማቆየት ማቆየት እያሰቡ ነው። ከዚህ ውድድር ዘመን መጠናቀቅ በኋላ አዲስ ውል ስለ መስጠት ጭምር እያሰቡ ነው። እንዴት ይሆናል? የቴርስቴገን ተጠባባቂ ሆኖ ነው? እንዴት ሆኖ ነው አይታወቅም። ግን አሁን ቴርስቴገን በችኮላ መምጣት አይጠበቅበትም። ልምምድ ጀምሯል። አንዳንድ ፎቶግራፎችንም ባርሰሎና አሳይቶናል። ልምምድ መስራት እንደጀመረ ቴርስቴገን ግን ይሄ ግብ ጠባቂ በቅርብ እያሳየ ባለው ግሩም ብቃት የተነሳ በአስቸኳይ በድረስልን መመለስ አይጠበቅበትም። ባለፉት አምስት ጨዋታዎች ምሳ በላሊጋ ብቻ በላሊጋ ያለፉት አምስት ጨዋታዎች ላይ 83 ነጥብ 3 ፐርሰንት ሙከራዎች የማዳን የስኬት ፐርሰንት አሉ ወይ መቶኛ አሉ። በላሊጋ ከእሱ የሚስተካከል የለም። በዚህ ያው ጥቂት ጨዋታን የተጫወተው። ግን ቢያንስ አምስት ጨዋታ የተጫወቱ ግብ ጠባቂዎችን ከግምት ካስገባን ሙከራዎች በማዳን ስኬት አንደኛ ነው። ግን ደግሞ በአውሮፓ ሊጎች ደግሞ የየሀገራቱ ሊጎች ደግሞ ወስደን ቢያንስ አምስት ጨዋታ ካደረጉ ግብ ጠባቂዎች መካከል ከሱ የተሻለ ሙከራ የማዳን ስኬት ያላቸው ፊንዳመን የኦክስቡርግ ግብ ጠባቂ ነው። ማትቬስ ሳፎኖቭ የፔዤ ተጠባባቂ ግብ ጠባቂ ነው። ከዶና ሩማ ጋር ለቦታ የሚፎካከር ግብ ጠባቂ ነው። እነዚህ ሁለት ግብ ጠባቂዎች ብቻ ናቸው ከሱ የተሻለ ሙከራ የማዳን ስኬት ያላቸው ሁለት ግብ ጠባቂዎች። በቀደም ደግሞ ያው የቻምፒየንስ ሊግ ወሳኝ ጨዋታ ላይ ባርሰሎና ፈተና ውስጥ በነበረበት ጊዜ ትልልቅ ሙከራዎችን አድኗል። እሱ እንዳለው አትሪ ኮግሉ ያዳነውን የመጀመሪያ ሙከራውን የመጀመሪያ ሙከራ ማዳኔ በጣም አስፈላጊ ነበር፣ ምክንያቱም ከአንድ ደቂቃ ባነሰ ጊዜ ውስጥ ጎል ቢቆጠርብን ኖሮ የጨዋታው መልክ የተለየ ይሆን ነበር። ስለዚህ ሌሎች በቴክኒክ ከዛ የተሻሉ ሙከራዎች ባድንም፣ ግን በአስፈላጊነቱ ያኛው የበለጠ የተሻለ ነው የሚል አስተያየት ሰጥቷል። አሁን ተር ስቴገን ለመመለስ መቃረብን ተከትሎ ባርሰሎና በእኛ ኪፔኛ ላይ ብዙ መተማመን ስለሌለው ሌላ ሁለተኛ ግብ ጠባቂ ለማስፈረም ገቢያውን ሲያሰስ ቆይቷል። በፊት ከቴር ስቴገን መጎዳት በፊት ለወደፊቱ የባርሴሎና ቁጥር አንድ ግብ ጠባቂ ለማድረግ የፖርቶን ዲዮጎ ኮሽታን የማምጣት ፍላጎት ነበራቸው። ግን ለተጠባባቂ ግብ ጠባቂነት ሚዮቢካውስ፣ ጊየርሜ ሬስተ እና ባርት ቬርብሩገን በፕሪምየር ሊግ የምናውቀውን ግብ ጠባቂ እነዚህን ግብ ጠባቂዎች ለማምጣት እያጠይነ ነበር። ዴኮ ዲዮጎ ኮሽን የሚባል በላማሲያ ብዙ ተስፋ ያለው የሚባል ወጣት ግብ ጠባቂንም ይከታተሏል። እድገቱን እየተከታተለ ነው ይባላል። አሁን ቴር ስቴገንን የማቆየት ፍላጎት ስላላቸው እነዚህ ሁሉ የዝውውር አጀንዳዎች ሊዘጉ ይችላሉ። ማን ነው ሼዝኒን የማቆየት ፍላጎት ስላላቸው በባርሰሎና እንግዲህ፣ ያልተጠበቀ ሲሳይ ይመስለኛል ለባርሰሎና መጫወት። ምክንያቱም አንድ ቃለ ምልልሱ ላይ የኔ ሕልም ሁሉ ያኔ እንግዲህ የዩቬንቱስ ግብ ጠባቂ ነበር፣ በኤል ክላሲኮ መጫወት ነው ብሎ ነበር አልሆነለትም። ምክንያቱም በወቅቱ የዩቬንቱስ ስለነበር ደርቢ ደኢታሊያን የተጫወተው የሰሜን ለንደን ደርቢ ወይ ሮም ደርቢ ነው እንጂ የተጫወተው በነበረባቸው ክለቦች ኤል ክላሲኮን መጫወት የሚችልበት እድል አልነበረውም። አሁን ተጫውቷል ኤል ክላሲኮን። ጥሩ የሚያስታውሰው ግን አይመስለኝም ያን ኤል ክላሲኮ ጨዋታ፣ ምክንያቱም በቀይ ወጥቶ ነበር። ባርባስትሮ ከሚባል ቡድን ጋር ነበር ለመጀመሪያ ጊዜ የተጫወተው። ጊዜ የገፋ በሄደ ቁጥር ግን ደግሞ እድሜውን ካየሽው ብዙ አልገፋም እኮ ቡፎን እስከ ስንት አመቱ ነው የተጫወተው? ትንሽ ለየት ይላል የቡፎን። አርባ አምስት አመቱ ድረስ ነው የተጫወተው፣ ግን ግብ ጠባቂዎች ሰላሳ ስምንት ሰላሳ ዘጠኝ አርባ ድረስ መጫወታቸው የተለመሱ። በሰላሳ አራት አመቱ ነው ጓንቴ የሰቀለው ስታዩ፣ ለመጫወት እድሜ ነበረው፣ ግን ገንዘቡን ገንዘብ መስዋዕት ይደረጋል፣ ሳክሪፋይስ ይሉታል እነሱ። እሺ ገንዘብ እየከሰረ ነው ለባርሴሎና እየተጫወተ ያለው ከዩቬንቱስ ጋር ሲለያይ የዩቬንቱሱ ስፖርት ዳይሬክተር አንድ አመት ውል ሊቀረው ስለነበር ከዩቬንቱስ ጋር ስለሚለያይበት ጉዳይ ድርድር ሲደረግ ዩቬንቱስ ይህን ያህል ሚሊዮን የሚሰጥህ የመጨረሻ አመቱን ኮንትራት ስለሚተው ማለት ነው ጓንት የምትሰቅል ከሆነ ለሌላ ክለብ ማትፈርም ከሆነ ነው ብለውት፣ እሱም ጓንት ለመስቀል ወስኖ ስለነበር ወደ አልናስር ሊያደርግ የነበረው ዝውውርም በአንዳች ምክንያት ስላልተሳካ ሰቀለ ጓንቱ እና ዩቬንቱስ ያንን ገንዘብ ይሰጠው ነበር። ግን እግር ኳስ መጫወት ካቆመበት ነው እና የተመለሰው ያ ዩቬንቱስ ሊሰጠው ያለው ገንዘብ ቀርቶበታል ስምምነታቸው ጓንት ከሰቀለ ብቻ እነዛ ሚሊዮኖች እንደሚሰጡት ሌላ ኮንትራት ኳስ የመጫወት ኮንትራት ካልፈረመ በስተቀር ነው ያ ገንዘብ ሊሰጠው ስምምነት የነበራቸው ስለዚህ ለባርሰሎና ሲጫወት ፋይናንሳዊ ኪሳራ ከስሮ ነው የሚጫወተው ሚሊዮነር ነው ባለቤቱም የታወቀች ሙዚቀኛ ነች ስለዚህ የገንዘብ ችግር ላይኖር ይችላል ግን ይሄን አይነት ፋይናንሻል ኮሚትመንት ወስዶ ነው ለባርሰሎና አሁን እየተጫወተ ያለው ያው በአደጋ በተጫዋች ጉዳት ምክንያት የመጣ ነው ግን ግብ ጠባቂ ሲመጣ አሰልጣኙ እኛ ኪፔኛን በማሰለፋቸው ነበር የቀጠሉት በማሰለፋቸው ብቻ ሳይሆን የቀጠሉት አንድ ጋዜጣዊ መግለጫቸው ላይ ከሁለቱ ማን ነው የባርሰሎና ወቅታዊ ቁጥር አንድ ግብ ጠባቂ ተብለው ሲጠየቁ እኛ ኪፔኛ ብለው ነበር የመለሱት ለምን ከማርክ አንድሪ ተር ስቴገን መጎዳት በኋላ በሳንቲያጎ ቤርናቤው ሪያል ማድሪድን አራት ለዜሮ ሲያሸንፉ በጣም ጥሩ ተጫውተዋል። አንዳንድ ትልልቅ የቪኒን እና የምባፔን ሙከራዎች አድነዋል። ባየር ሚኒክን ከዛ ጥቂት ቀናት አስቀድመው አራት ለአንድ ሲያሸንፉም ይኸው ግብ ጠባቂ ነበር የተሰለፈው። ትልልቅ ጨዋታዎች ላይ እኛ ኪፔኛን ማሰለፍን ነበር የሚመርጡት። ግን እሳቸው በገለጹበት ት ቃል መግለጽ ተገቢ አይደለም፣ ግን የተረገመ ወር ነው ህዳር አሉ። ኖቬምበር እነሱ ከእነዚህ ድሎች በኋላ ያው ወዲያው ቀጥሎ የመጣው ጨዋታ የእስፓኞል ጨዋታ ነው። ግን የእስፓኞል ጨዋታን በመጀመሪያ አጋማሽ ባስቆጠሯቸው ሶስት ጎሎች ቢመሩም አሰልጣኙ ሊመጣ ያለውን አደጋ የተወት ነበር፣ ደስተኛ አልነበረም። ሶስት ለአንድ ካሸነፉ ከዚያ ጨዋታ በኋላ የቡድኑን ፐርፎርማንስ ተችተው ነበር። ግን ተከታታይ ሆነ። የግብ ጠባቂው ቀጥተኛ ስህተት ላይሆን ይችላል ከዚያ ቀጥሎ በሪያል ሶሲዳድ አንድ ለዜሮ ተሸነፉ። ከዚያ በላስ ፓልማስ ሁለት ለአንድ ተሸነፉ። ከዚያ ከሴልታ ቪጎ ጋር ሁለት ለሁለት ተለያዩ። ከዚያ ከሪያል ቤቲስ ጋር ሁለት ለሁለት ተለያዩ። በአትሌቲኮ ማድሪድ ሁለት ለአንድ ተሸነፉ። በሌጋኔስ አንድ ለዜሮ ተሸነፉ። በዘጠኝ ነጥብ ርቀት ላሊጋውን ይመራ የነበረው ቡድን በአንቸሎቲ ሪያል ማድሪድ በሰባት ነጥብ ርቀት መመራት ጀመረ። በሁለት ወር ውስጥ ስዊንግ አደረገ ለባርሰሎና። በእነዚህ ጨዋታዎች ላይ ግብ ጠባቂ የነበረው እኛ ኪፔኛ ነው። አብዛኞቹ ጨዋታዎች ላይ የግብ ጠባቂ ስህተት የሚባል አልነበር፣ የቡድኑ አጠቃላይ የመከላከል ስህተት እንጂ ግብ ጠባቂው ነው እዚህ ጎል ውስጥ መቆጠር አስተዋጽኦ ያለው ተብሎ እሱ ሲንግላውት የሚደረግባቸው ብዙ ስህተቶች አልነበር። ውጤቱ በጣም የከፋ ነበር። ከስምንት የላሊጋ ጨዋታ አንድ ብቻ ነበር በመካከል ያሸነፉት፣ ሌሎች ውጥሩ አልነበሩም። እንዲያውም እሳቸው ኖቬምበርን መጥፎ ወር አሉት እንጂ እስከ አዲሱ ዓመት መግባት ድረስ የባርሰሎና ጉዞ ጥሩ አልነበር። አሁን የሚሉት ሰዎች ቮይቼ ቼዝኒን ያስፈለገው እንደ ግብ ጠባቂ ከኢኛኪ ፔኛ የተሻለ ብቻ ስለሆነ ሳይሆን ልምድ ያስፈልገው ነበር፣ የባርሰሎና ባክላይን ከኋላ ምክንያቱም፣ ሀያ አምስት ዓመቱ ብቻ ሳይሆን ቴሪስቴገን በሚጎዳባቸው አጋጣሚዎች ሁሉ ሲሰለፍ አስተማማኝ አልነበርም። ግን በእድሜ መወጣትም ብዙ ያልተጫወተ የ25 ዓመት ግብ ጠባቂ ለግብ ጠባቂ አንደኛ ወጣት ነው፣ ሁለተኛ ግን ብዙ አልተጫወተም። ስለዚህ ልምድ የሚመጣው አንድ ተጫዋች በ21 ዓመቱ በጣም ባለ ልምድ ሊሆን ይችላል፣ በ26 ዓመቱ ብዙ ልምድ የሌለው ሊሆን ይችላል። የጨዋታ መጠን አስፈላጊ ስለሆነ እና ብዙ አልተጫወተም። እኛ ኬፔኛ በእግር ኳስ ይወጡ እድሜው 25 ዓመት ይሁን እንጂ ቮቼች ቼዝኒ ደግሞ ብዙ ልምድ ያለው ነው። ለአርሰናል ዋናው ቡድን ሲጫወት እኮ ለመጀመሪያ ጊዜ በቻምፒየንስ ሊግ ሴሚ ፋይናል 2009 ከማንቸስተር ዩናይትድ ጋር በተደረገ ጨዋታ ነው የተጫወተ። ኦልትራፎርድ ላይ ሩኒ የፍጹም ቅጣት ምት ሳተ መሰለኝ፣ እዛ ጨዋታ ላይ አንድ ለዜሮ ዩናይትድ አሸንፏል። በእርግጥ ለመጀመሪያ ጊዜ ሲጫወት ገና 18 ዓመት ወይ እንደዛ 19 ዓመት እያለ በቻምፒየንስ ሊግ ግማሽ ፍጻሜ ማንቸስተር ዩናይትድ ከአርሰናል ኦልትራፎርድ ላይ በተደረገ ጨዋታ ነው የተጫወተው። ለአመታትም የአርሰናል ቁጥር አንድ ግብ ጠባቂ ሆኖ ቆይቷል። በሮማ ደግሞ አሊሰን ቤከር የሱ ተጠባባቂ ነበር። እንዲሁም ስለ እሱ ችሎታ ሲጠየቅ ምን ያህል አንድ ጊዜ ያው ቀለኛ ነው እንደምታቂ ቴክ ነው የሚሉት። በባርሰሎና መልበሻ ክፍል ውስጥ አሊሰን ያለ ምርጡ ግብ ጠባቂ ነው አለ አንድ ጊዜ። አሊሰን ግን በሮማ የእኔ ቤንች ነበር። ስለዚህ ያለ ምርጡ ግብ ጠባቂ ማለት ነው። ጃንሉጂ ቡፎን የምን ጊዜም የዓለማችን ምርጡ ግብ ጠባቂ ነው፣ ግን ጂጂ ቡፎን በዩቬንቱስ የኔ ተጠባባቂ ነበር፣ ስለዚህ እኔ የዓለም ምርጡ ግብ ጠባቂ ነኝ፣ የዓለም የምን ጊዜ ምርጡን ግብ ጠባቂ ነኝ ብሎ ቀልዶ ነበር። ምክንያቱም የዓለም ምርጡን ግብ ጠባቂ ደግሞ አንደኛው የዓለም የምን ጊዜ ምርጡን ግብ ጠባቂ ተጠባባቂ ስላደረግኳቸው ብሎ ነበር። ልምድ አለው። በሮማ በጣም ስኬታማ ነበር፣ በውሰት በዩቬንቱስም እንደዚሁ ለረጅም ዓመታት በኮንሲስተንሲ ተጫውታሉ። ቀደም ኔ ያን የቤኔፊካን ጨዋታ ካየ በኋላ እነዛን ሁለት ትልልቅ ሰቶች መጀመሪያ ሄዱ ባልዴን መታው በኋላ የቤንፊካ ሶስት ላንድ የሆኑበት ጎል ሲቆጠር ፓቭሊዲስ ላይ ነውሰኝ ጥፋት ሰራ። ለነገሩ ድሮም አቬሬጅ በረኛ ነበር አለ ጀሚ ካራገር። ከእንግሊዝ ፕሪምየር ሊግ ውጭ አይ አይ እኔ እንደዛ ነው የምለው። ምክንያቱም በዩቬንቱስ ለረጅም ጊዜ በጣም ኮንሲስተንት ግብ ጠባቂ ነበር። አሁን ችግሩ እሱ ነው፣ ይሄ አንግሎሴንትሪክ መሆን። በቃ እንግሊዝ ውስጥ ያለ ነገር በሙሉ የህግ ሁሉ ፍጻሜ አድርጎ ማየት፣ የስኬት ሁሉ ጣሪያ አድርጎ ማየት አለ፣ ድሮ አቬሬጅ በረኛ ነበር። ኦኬ አርሰናሎች መጨረሻ ከጥሩ አልነበርም፣ ግን ለረጅም ጊዜ የዩቬንቱስ ምርጥ ግብ ጠባቂ ነበር። አሁን ወደ ባርሴሎና መጣ። ባርሳ በዚህ ውድድር ዘመን ከኢኛኪፔኛ ጋር በ22 ጨዋታ 25 ጎል ተቆጥሮበት ነበር። በየጨዋታው ከአንድ ጎል በላይ ማለት አንድ ነጥብ አንድ አራት ማለት ነው እና ስልሳ ሁለት ፐርሰንት የሚሆኑ ሙከራዎቹን ነበር የሚያድን የነበረው ኢናኪ ፔኛ። አርባ ሁለት ሙከራዎች ነበር ያደነው። ቼዝኒ ከመጣ በኋላ ግን ባርሰሎና በየጨዋታው ዜሮ ነጥብ ዘጠኝ ወይም ከአንድ ጎል በታች ነው የሚቆጠርበት። እሱ ከተጫወተባቸው አስራ አራት ጨዋታዎች በስምንቱ ጎል አልተቆጠረበትም። ከ50 ፐርሰንት በላይ በሚሆኑ ጨዋታዎች ባርሳ ጎል አልተቆጠረበትም። አሁን ይሄ በቀጥታ የግብ ጠባቂው አስተዋጽኦ ላይሆን ይችላል። የባርሰሎና እንደ ቡድን ያለ መሻሻል ውስጥ አትራፊ ስለሆነ ሊሆን ይችላል፣ ወይም ኛ ኪፔኛ ባርሰሎና ጥሩ ባልነበረባቸው ወቅቶች ግብ ጠባቂ ስለነበር ሊሆን ይችላል። ግን የእሱ መምጣት በጣም ትልቅ ልዩነት ፈጥሯል። አሁን ጎልስ ፕሪቨንትድ የሚባል አንድ የግብ ጠባቂዎች ሊቆጠር ይችል የነበረ እነሱ ያዳኑት የጎል መጠን ተሰልቶ ወደ ዜሮ ሊቆጠርበት ይገባ ከነበረ ጎል ዜሮ ነጥብ አምስት ጎል አልተቆጠርበትም ይሄ ጎልስ ፕሪቨንትድ በሚባል ያኛው ላይ ግን ግብ ጠባቂ እንዲያድናቸው ከሚጠበቁ ጎሎች ሁለት ነጥብ ሁለት ተጨማሪ ጎሎች ተቆጥረውበታል። አንዱ የግብ ጠባቂን ችሎታ መለኪያ እሱ ነው። አሁን ደግሞ በትልቁ በጣም ወሳኝ በሆነው የግብ ጠባቂያቸውን እርዳታ በሚፈልጉበት ጨዋታ ታድጓቸዋል። ሲጀመር እንዳልኩት አጀማመሩ ጥሩ አልነበረም። ምባፔ ላይ ነው ያንን ሸርተት ወርዶ በቀኝ ወጥቶ የነበረው ግን በመሀል ያኛው ተጫዋችም የግብ ጠባቂ የዲስፕሊን ችግር ሳውዲ ያሉ አርፍዶ መጣ። አሰልጣኙ አርፍዶ የሚመጣ ተጫዋች ላይ ያላቸው ጠንካራ ፖሊሲ ይታወቃል። መጨረሻ ላይ የአሰልጣኝ ውሳኔ ትክክል እንደሆነ በስታዲዮ ዳሉዝ ባዳናቸው ስምንት ሙከራዎች አሳይቷል እና ከጨዋታው መጠናቀቅ በኋላ ፔድሪ ነው እንግዲህ የጨዋታው ኮከብ ተብሎ የተመረጠው ግን ግማሹን ቆርጦ ቢያካፍለኝ ቀር የሚለው አይመስለኝም። ማለት ለእኔ ጨዋታው ኮከብ ቼዝኒ ማነ ፔድሪ እንዴት እንደምንወደው ይታወቃል። ለማየት ለማንም እግር ኳስ እንወዳለሁ ለሚል ሰው በረከት ነው። ግን ይሄኛው ግብ ጠባቂ ነው የጨዋታው ልዩነት ፈጣሪ ነበር። ጨዋታውን የወሰነው ይሄኛው ግብ ጠባቂ ነው እና አሁን በቻምፒየንስ ሊግ ሩብ ፍጻሜ ሊያበቃቸው ተቃርቧል። ያንን የልምድ ችግርም ቀርፎታል ብዙ የተጫወተ ስለሆነ ከኋላ ባርሰሎና አሁን አዲስ መሪ አለው ከቴሪስ ቴገን መልቀቅ በኋላ ጎድሎ የነበረ ሊደርሺፕ በዚህኛው ግብ ጠባቂ ምክንያት አለው። ስለዚህ አዲሱ የባርሰሎና ጊዜያዊ ቁጥር አንድ ነው። ቴሪስ ቴገን ሲመለስ ሌላ ውሳኔ መወሰን አለባቸው። አሁ ከትናንት በስቲያ በነበረው ጨዋታ ላይም ድንቅ ጊዜን አሳልፏል። አድማቻችን እኛ የነበረን ቆይታ ይህንን ይመስል ነበር። ሌሎች የአራዳ ኤፍኤም ፕሮግራሞች ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ።